ይገኛል። የቡድኑ አመራር ጃልበርሲሳን ሲሳን ጨምሮ 73 አባላት ሰባት ብሬን፣ አራት ስናይፐር፣ ሀምሳ ክላሽ እና ሌሎች ኋላቀር መሳሪያዎችን ይዘው እጃቸውን ሰጥተዋል። ወዶ ገቦቹ የሆሮ ጉድሩ ወለጋ ዞን መቀመጫ በሆነችው በሻምቡ ከተማ የገቡ ሲሆን የቴዎድሮስ ኮር አዛዥ ብርጋደር ጀኔራል ረሺድ ኢብራሂምን ጨምሮ የክፍለ ጦር አመራሮች፣ የወረዳ አመራሮች፣ አባገዳዎችና የአገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል።

የሀገራችን ዳ ምስ ሪል ስቴት አዲሱን ዓመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺ ብር፣ ባለ አንድ መኝታ 343 ሺ ብር፣ ባለ ሁለት መኝታ 552 ሺ ብር፣ ባለ ሶስት መኝታ 675 ሺ ብር እንዲሁም ባለ አራት መኝታ በ810 ሺ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርስዎ 30 ፐርሰንቱን በሶስት ዓመት መክፈል ከቻሉ እኛ ደግሞ 60 ፐርሰንቱን በረጅም ዓመት የሚከፍሉበትን ከፋፍል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ። አሊያም ባሉበት ሆነው በዲችል መጨረስ ይችላሉ። ሰላም ጤና ይስጥልን ተመልካቾቻችን፣ ዜና መከላከያን ይዘን ቀርበናል። ከዜናዎቹ ጋር ሻለቃ ቢዮቷሚ ነኝ። አብራችሁን ሁኑ። በሰላምና ጸጥታ ጉዳዮች ላይ የሚመክር መድረክ በባህር ዳር ከተማ ተካሄደ። በመድረኩ በአማራ ክልል በአዊ በደቡብ ጎንደርና በጎጃም ክላስተር ያለው የሰላምና ጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነ ተነስቷል። ሰላምን ዘላቂና አስተማማኝ ለማድረግ በቀጣይ የሚከናወኑ ቁልፍ ስራዎች ላይ መግባባት መደረሱም ተመላክቷል። በቀጣይ የክልሉን ሰላም አስተማማኝ በማድረግ ማህበረሰቡ በሰላም ወጥቶ እንዲገባና በሙሉ አቅሙ ወደ ልማት ስራዎች እንዲዞር ሰላም አስተማማኝ ማድረግ እንደሚገባም ተጠቁሟል። በውይይት መድረኩ የጦር ኃይሎች ምክትል ጠቅላይ ታማዦር ሹም ጀኔራል አበባው ታደሰ የምስራቅ እዝ አዛዥ ሌተናል ጀኔራል መሐመድ ተሰማ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ በምክትል ርዕሰ መስተዳደር ማዕረግ የአማራ ክልል ግብርና ቢሮ ሀላፊ ዶክተር ድረስ ሳህሉ የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዘላለም መንግስቴ የክልሉ ከፍተኛ የመንግስት የስራ ሀላፊዎች ጄኔራል መኮንኖች የዞን አስተዳዳሪዎችና ከንቲባዎች እንዲሁም በየደረጃ የሚገኙ የስራ ሀላፊዎች ተሳትፈዋል መከላከያ ወቅቱን በሚመጥን መልኩ የዘመናዊ ሰራዊት የግንባታ ሂደቱን አጠናክሮ መቀጠሉን የማዕከላዊ እዝ አዛዥ ሌተናል ጄኔራል ዘውዱ በላይ ተናገሩ በ አንድ መቶ ሶስተኛ ጊቤ ኮር አራተኛ ዓመት የምስረታ በዓል ላይ በክብር እንግድነት የተገኙት የማዕከላዊ እዙ ዋና አዛዥ ሌትናል ጀነራል ዘውዱ በላይ ባስተላለፉት መልእክት እዙ ከተቋሙ በሚሰጠው አቅጣጫ መሰረት የሚጠበቅበትን አገራዊ ግዳጅ በብቃት ለመቦጣት በሚያስችል አስተማማኝ የዝግጁነት ደረጃ ላይ እንደሚገኝ አረጋግጠዋል አባቶቻችን አስከብረው የቀጠሏትን ሀገር እኛም አስከብረን መቀጠል አለብን ሰው እዚህ ከባይ ባለ ሜሽን ተልኮ መቆየት የለብንም ቶሎ መጨረስ አለብን። ቶሎ ማስተካከል አለብን። ህዝቡ እንደምታዩት ነው። ህዝቡ ሌላ አጀንዳ የለውም። አሁን እዚህ ቁጭ ያለበት ምክንያት ሰላም ነው፣ ሰላም ፍለጋ ነው። ጠንክሩ ነው እዚህ የምታዩት ነገም የሚወጣ ጠንክሩ፣ በርቱ፣ ስሩ፣ ሰላም አድርጉልኝ ነው። የሪፐብሊካን ጥበቃ ኃይል አዛዥ ሜጀር ጀነራል ተስፋዬ ረጋሳ በበኩላቸው ሰላም የሁሉም ነገር መሰረት መሆኑን ጠቁመው መቶ ሶስተኛ ጊቤ ኮር በቀጣይ አዲስ ታሪክ ለመስራት መዘጋጀት ይጠበቅበታል ብለዋል። ሰላም የሁሉ መሰረት ነው። ሰላም ለአባቶች ለእናቶች እምባ ማበሻ ነው ለልጆች መማሪያ እድገት ነውና ለሰላም ሁላችሁም ባላችሁበት እንዲሰሩ መልእክቴና አደራዬ ነው። የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ተሌላ ተርፋ በበኩላቸው ሰራዊቱ በከፈለው ዋጋ ከዓመታት በፊት ዞኑ በኦነግሸኔ የጸረ ሰላም ኃይል አማካኝነት አንዣቦበት ከነበረው የጸጥታ ስጋት ተላቁ አስተማማኝ ሰላምን በመፍጠሩም ተቀዛቅዞ የነበረው የመሠረተ ልማት እንቅስቃሴ እንዲነቃቃና በጸጥታ ስጋት ምክንያት ከአካባቢው ርቀው የነበሩ አልሚዎች ተመልሰው የልማቱ አካል መሆን የቻሉ ሲሆን በቀጣይም ሕብረተሰቡ ከሰራዊቱ ጎን በመቆም ለተገኘው አስተማማኝ ሰላም የበኩሉን አስተዋጽኦ እንደሚያበረክት ተናግረዋል። በሌላ ዜና የምስራቅ እዝ ዋና አዛዥ ሌትናል ጀነራል መሐመድ ተሰማ በገርባሳ ወታደራዊ ማሰልጠኛ ማዕከል ተገኝተው ስልጠና ላይ ከሚገኙ የሰራዊት አባላት ጋር ውይይት አድርገዋል። እዙ በተሰማራበት የተልእኮ ቀጠና ግዳጁን በድል ሲወጣ ቆይቷል ያሉት ሌትናል ጀነራል መሐመድ ተሰማ ሰራዊቱ አሁንም በአገር ውስጥና ድንበር አካባቢ የሚንቀሳቀሱ ጸረ ሰላም ኃይሎችንና አሸባሪዎችን በመደምሰስ ቀጠናውን እያስከበረ ይገኛል ብለዋል። የምስራቅ እዝ ምክትል አዛዥ ለውጌ አገልግሎት ድጋፍ ሜጀር ጀነራል ፍቃዱ ጸጋዬ በበኩላቸው ሰራዊቱ የሚሰጠውን ስልጠናዎች በተግባር በመዋል የእዙን ተልእኮ ከግብ በማድረስ የአድዋ አርበኞች አድራ የሆነችውን ኢትዮጵያን ተረክበ ማስቀጠል እንደሚገባቸው አስገንዝበዋል። በስልጠና ላይ ከሚገኙ የሰራዊቱ አባላት መካከል አንዳንዶቹ በሰጡት አስተያየት ሕገ መንግስቱንና የሀገራችንን ሉዓላዊነት ለማስጠበቅ የተቋማችንን እሴት ተላብሰን ለሰንደቅ ዓላማችን የገባነውን ቃል ኪዳን መጠበቅ ከእኛ ይጠበቃል ሲሉ ተናግረዋል። የመከላከያ ሰራዊት ፋውንዴሽን በ2017 ዓ.ም በስተ ውጤታማ ለሆኑ አካላት እውቅናና ሽልማት ሰጠ። በላቸው ክንዴ ተጨማሪ ዘገባ አለው። የመከላከያ ሰራዊት ፋውንዴሽን በመከላከያ መኮንኖች ክበብ የ2017 ዓ.ም ሥራ አፈጻጸም ማጠቃለያ አመራ ግብር አካሂዷል። ፋውንዴሽኑ በዚሁ መርሃ ግብር ላይም በስራቸው ውጤታማ ለነበሩ ክፍሎችና ለፋውንዴሽኑ ስራዎች ስኬታማነት አስተዋጽኦ ላበረከቱ አጋር ክፍሎች ሽልማትና አውቅና ሰጥቷል። በዚሁ መርሃ ግብር ላይም በክብር እንግድነት የተገኙት የመከላከያ ሚኒስቴር ሚኒስትር ኢንጂነር አይሻ መሐመድ ፋውንዴሽኑ መከላከያ ባካሄዶ ሪፎርም መነሻነት የራሱን ሪፎርም በመስራት ተጨባጭ ለውጥ ያመጣና በርካታ ስራዎችን መስራት የቻለ ክፍል መሆኑን ገልጸዋል። ኢንጂነር አይሻ መሐመድ አያይዘውም ፋውንዴሽኑን ከተቋሙ ባለፈ ለሀገር ጭምር የሚተርፉ ስራዎችን መስራት እንደሚችል ገልጸዋል። ከዚህም በላይ አግዘነው መንግስት እንደ መንግስት ኢንቨስት አድርጎበት የሰራዊቱ መዋጮ ብቻ ሳይሆን እንደ መንግስትም ትልቅ ኢንቨስትመንቶችን መሳብ የሚችል ብንሰራበት፣ የሚያዋጣም እንደ ሀገር ያሉንን የገበያ ክፍተቶች ሊሞላ የሚችል ተቋም ስለሆነ ይህን ተቋም ማጠናከር ይገባናል የሚል እምነት አለን። የመከላከያ ሰራዊት ፋውንዴሽን በብቸኝነት የሚሰራቸው ስራዎች እንዳሉት የተጠቀሱት ክብርት ሚኒስትር ኢንጂነር አይሻ መሐመድ ለዚህ ሁላችንም የፋውንዴሽኑ አምባሳደር ሁነን ስራዎቹን ማስተዋወቅ ይጠበቅብናል ብለዋል። የመከላከያ ሰራዊት ፋውንዴሽን ዋና አስፈጻሚ ሜጀር ጄኔራል ደረጀ መገርሳ በበኩላቸው እንደ ሀገርም ሆነ እንደ ተቋም የተደረገውን ሪፎርም ተከትሎ ፋውንዴሽንም የራሱን ሪፎርም ተግባራዊ ማድረጉን ጠቁመው ሁሉንም የፋውንዴሽን ክፍሎች ባሳተፈ ሁናቴ የተዘጋጀው የእውቅና ሽልማት መርሃ ግብር የመጀመሪያ ሊባል እንደሚችል ነው ያስገነዘቡት። የፋውንዴሽኑ ዋነኛ ተልዕኮ ቤቶችን በመገንባት ሰራዊቱን የቤት ባለቤት ማድረግ መሆኑንም ገልጸዋል። ሜጀር ጀነራል ደረጀ መገር ሳክለውም ፋውንዴሽኑ የሚሰራውን ስራ ከግብ ለማድረስና የሰራዊቱን ተጠቃሚነት ለማረጋገጥ የገቢ አማራጩን ሊያሰፉ የሚችሉ አዳዲስ ፕሮጀክቶችንም ተግባራዊ ያደረገ ነው። ፋውንዴሽኑ አሁን ላይ የአርባ ፐርሰንት እድገት ማሳየቱንም ሜጀር ጀኔራል ደረገ ርሳ ተናግረዋል። ታች አምና ከተመሳሳይ ጊዜ አንጻር ስታይ ፋውንዴሽኑ የማትረፍ አቅሙ ከነበረበት አምና በተመሳሳይ ና ከባለፉት ሁለት ዓመታት ስታይ አርባ ፐርሰንት የእድገት ምጣኔ አሳይቷል። በዚህ ውጤት ላይ በመከላከያ ሰራዊት ፋውንዴሽን ከአባላት ከመላ ሰራተኛውና አመራሩ የተደረገ ጥረትና የመጣ ውጤት ሲሆን በዚህም የመከላከያ ተቋማት በሙሉ በተለይ ደግሞ በቀጥታ የሚመሩት የቦርድ አባላት የመከላከያ የሚኒስትሩ ተጠሪ የታማጆቹን ተጠሪ ተቋማት ለፋውንዴሽን ያላለሰለሰ ጥረት በማድረጋቸው ከፍተኛ ምስጋና ያለን ሲሆን ፋውንዴሽኑ ለኢትዮጵያ ክብርና ልዕልና ሲሉ ግዳጅ ላይ በጀግንነት መስዋዕትነት የተከፈሉ የሰራዊት ቤተሰቦችና የጦር ጉዳተኞች የመኖሪያ ቤት ሰጥቷል። እነዚህ ቤተሰቦችና የጦር ጉዳተኞች ከመከላከያ ሚኒስቴር ሚኒስትር ከክብርት ኢንጂነር አይሻ መሐመድ እጅ ቁልፎችን ተረክበዋል። የመከላከያ ሰራዊት ፋውንዴሽን ለስራው ስኬታማነት አስተዋጽኦ ላበረከቱ የሰራዊታችን ክፍሎችና መከላከያን ከ30 እስከ 47 ዓመት ላገለገሉ የክፍሉ አባላት እውቅናና ሽልማትም ሰጥቷል። የመከላከያ ሰራዊት ፋውንዴሽን በስሩ ለሚገኙትና በስራቸው ውጤታማ ለነበሩ ክፍሎችም እውቅናና ሽልማት አበርክቷል። በዚህም የአዳማ ጋርመንት ኢንዱስትሪና በቤቶች ልማት ዘርፍ የጋሻ ፕሮጀክት አንደኛ ደረጃ ዋንጫና የምስጋና ሰርቲፊኬት ተበርክቶላቸዋል። የጎልፍ ክለብ የመኮንኖች ክበብና የሐዋሳ ቤቶች ፕሮጀክት ደግሞ ሁለተኛ ደረጃ ዋንጫ ተሰጥቷቸዋል። ለሽልማት የበቁት ክፍሎች አመራሮች በሰጡት አስተያየት ክፍሎቹ የተሸለሙት በስራቸው ልቀው በመገኘታቸው መሆኑን በመግለጽ የክፍሎቹ ስኬትም የሁሉንም አመራሮችና አባላት የጋራ ድምር ውጤት መሆኑን አስገንዝበዋል። በዚሁ አመታዊ የስራ አፈጻጸም ፕሮግራም ላይ የመከላከያ ሰራዊት ፋውንዴሽንን አጠቃላይ የስራ እንቅስቃሴ የሚያስቃኝ ዘጋቢ ፊልም በመከላከያ ሰራዊት ባታ ዋና ዳይሬክቶር ተዘጋጅቶ ለእይታ ቀርቧል። በመርሃ ግብሩ ላይ የመከላከያ ፋይናንስ ዘርፍ ሚኒስትር ዴታና የመከላከያ ሰራዊት ፋውንዴሽን ቦርድ ሰብሳቢ ወይዘሮ ማርታ ሉዊጂ፣ ጀኔራል መኮንኖችና ጥሪ የተደረገላቸው እንግዶች ተገኝተዋል። በመከላከያ ጤና ዋና መምሪያ አዘጋጅነት ከተለያዩ የሰራዊቱ ክፍሎች የተውጣጡ የጤና ባለሙያዎችና አመራሮች የተሳተፉበት የስልጠናና የግምገማ መድረክ ተጠናቀቀ። በማጠቃለያ ሥነ ሥርዓቱ ላይ ዋና መምሪያ ውጤታማ የስራ አፈጻጸም ላስመዘገቡ ክፍሎችና አባላት እውቅና ሰጥቷል። ለአስቻለው ሌንጫ ዘገባ ዝርዝር በላቸው ክንዴ ከሁሉም የመከላከያ ሰራዊታችን ክፍሎች የተውጣጡ አመራሮችና የጤና ባለሙያዎችን የስልጠናና የስራ ግምገማ መድረክ ላይ የተገኙት የመከላከያ ጤና ዋና መምሪያ ኃላፊ ሌትናል ጀነራል ጥጋቡ ይልማ የተቋሙ ተልዕኮ እውን እንዲሆንና ሰራዊቱ ግዳጁን በብቃት እንዲፈጽም የጤና ባለሙያዎች ሚና ከፍተኛ መሆኑን ተናግረዋል። ዋና መምሪያው በተቋሙ ቀልጣፋ የጤና ተደራሽነትን ለማረጋገጥና በሽታን አስቀድሞ መከላከል ላይ ትኩረት አድርጎ እየሰራ መሆኑን የገለጹት ኃላፊው በቀጣይም ተቋሙ የያዘውን ሀገራዊ ብሔራዊ ጥቅም የማስከበር ተልእኮን ከግብ ለማድረስ በሕክምና ስጣት፣ በስልጠና፣ በሽታን በመከላከልና በሌሎችም ዘርፎች ሁሉ ትኩረት ሰጥቶ እንደሚንቀሳቀስ ተናግረዋል። በዋና መምሪያው ስር የሚገኙ ከፍተኛ የሕክምና ተቋማት በአሁኑ ወቅት ጤንነት በአግባቡ መንከባከብ የሚያስችል ቁመና ላይ እንደሚገኙ የገለጹት ሌትናል ጄኔራል ጥጋቡ ይልማ በቀጣይም አመርቂ ውጤት እንዲመዘገብ ብቁ ሙያተኞችን የማፍራት ተግባርና ጤናን የማልማት ስራው በውጤት እንደሚሰራ ተናግረዋል። የጦር ኃይሎች ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ኃላፊ ሜጀር ጄኔራል ዶክተር ኃይሉ እንዳሻው በበኩላቸው ሆስፒታሉ ዘመኑ የደረሰበትን ቴክኖሎጂ ከመጠቀም አኳያም ራሱን በየወቅቱ እያሻሻለ እንደሚገኝ ተናግረዋል። ዋና መምሪያው ውጤታማ የሥራ አፈጻጸም ላስመዘገቡ ክፍሎችና አባላት እንዲሁም የመከላከያ ጤና ዋና መምሪያ እያከናወናቸው ለሚገኙ ዘርፈ ብዙ ስራዎች ድጋፍ ላደረጉ አካላት ያዘጋጀውን ሽልማት አበርክቷል። የልዩ ዘመቻዎች እዝ የአመራር ትምህርት ቤት ለሶስተኛ ጊዜ ያሰለጠናቸውን አመራሮች አስመርቋል። የልዩ ዘመቻዎች እዝ የአመራር ትምህርት ቤት አመራሮች በቅተው እንዲገኙና አቅማቸው ወደ ተሻለ ደረጃ ለማሳደግ እየሰራ ሲሆን አሁን ደግሞ በሶስተኛ ዙሪያ ሰለጠናቸውን የሻምበልና የሻለቃ አመራሮች አስመርቋል። በምረቃ ስነ ስርዓቱም የልዩ ዘመቻዎች እዛ አዛዥ ሌተናል ጄኔራል ሹማ እብደታ ባስተላለፉት መልእክት መሪ ማለት ሰራዊቱን በዲሲፕሊን አንፆ በመገንባትና የሀገር ፍቅር እንዲኖረው በማድረግ ለውጤት ማብቃት ነው ብለዋል። ሌተናል ጄኔራል ሹማ እብደታ አክለውም የዕለቱ ተመራቂ አመራሮችም ያገኙትን እውቀትና የአመራር ክህሎት ሀገራቸው በጠየቀቻቸው ቦታና ጊዜ ሁሉ በተግባር ማሳየትና የሀገርና የህዝብ እንድህነት ባስተማማ እንዲረጋገጥ የበኩላቸውን ሚና መጫወት እንደሚገባቸው አስገንዝበዋል። ዘገባው የምህረት ስመኛው ነው። የመከላከያ ጠቅላይ መምሪያ የጠቅላላ አገልግሎት ዋና ዳይሬክቶሬት አመራሮች የ2018 በጀት አመት መሪ እቅድ ላይ ተወያዩ። ዋና ዳይሬክቶሬቱ ባለፈው በጀት አመት ወጪ ቆጣቢ በሆነ አካሄድ በርካታ ውጤታማ ስራዎች መስራቱን በውይይቱ ተጠቁሟል። የመከላከያ ጠቅላላ አገልግሎቱ ዋና ዳይሬክቶሬት ዳይሬክተር ሜጀር ጄኔራል አብዱ ከድር በተያዘው የ2018 በጀት ዓመት አሰራርን በማዘመን የተጀመሩ ስራዎችን በጥራት በማጠናቀቁ በኩል ውጤታማ ስራ እንሰራለን ብለዋል። የልማት ትሩፋት ስራዎችን ጨምሮ የሰራዊቱ ኑሮ ላይ መሰረት ያደረገና የመንግስትን በጀት ለታለመለት ዓላማ በመዋል በኩል ውጤታማ ስራ እንደሚሰራ ጄኔራል መኮንኑ ገልጸዋል። ዘገባው የደጀኔ አሳይቶ ነው። በሆሮ ጉዱሩ ወለጋ ዞን የሰላም አማራጭ የተቀበሉ የሸኔ ታጣቂዎች እጅ ሰጡ። ለበርካታ ዓመታት ነፍጥ አንግበው ህዝብን ሰላም ሲነሱና ልማት ሲያደናቅፉ የነበሩ የሸኔ ታጣቂዎችን መንግስት የሚያቀርበውን ያልተቋረጠ የሰላም አማራጭ በመቀበል የቡድኑ አመራር ጃል በርሲሳን ጨምሮ ሰባ ሶስት አባላት ሰባት ብሬን፣ አራት ስናይፐር፣ ሀምሳ ክላሽና ሌሎች ኋላቀር መሳሪያዎችን ይዘው እጃቸውን ሰጥተዋል። ወዶ ገቦቹ የሆሮ ጉድሩ ወለጋ ዞን መቀመጫ በሆነችው በሻምቡ ከተማ የገቡ ሲሆን የቴዎድሮስ ኮር አዛዥ ብርጋደር ጀኔራል ረሺድ ኢብራሂምን ጨምሮ የክፍለ ጦር አመራሮች፣ የወረዳ አመራሮች፣ አባገዳዎችና የአገር ሽማግሌዎች በተገኙበት አቀባበል ተደርጎላቸዋል። በዚህ በሰለጠነ ዘመን ዓላማ የሌለው ትጥቅ አንግቦ በጫካ መኖር ትርፉ ውድቀትና ኪሳራ ነው ያሉት ብርጋደር ጀኔራል ረሺድ ኢብራሂም የሰላም ምንነትና አስፈላጊነትን ተረድተው እጅ ለሰጡ ሸኔ አባላት በየደረጃው ከሚገኙ የመንግሥት አካላት ጋር በመነጋገር በቀጣይነት ከሕብረተሰቡ ጋር መስራት እንዲችሉ አስፈላጊውን ድጋፍና ክትትል እናደርጋለን ብለዋል። የኮሮ ዘመቻ ኃላፊ ሌተናል ኮሎኔል ጌታና አሰፋ በበኩላቸው ኮሩ በቀጠናው ሌት ተቀን ደከመኝ ሰለቸኝ ሳይል በሚያደርገው አሰሳና ስምሪት በርካታ ድሎችን እያስመዘገበ እንደሚገኝ ተናግረዋል። ዘገባው የቻላቸው አዱኛ ነው። ኢትዮጵያ ሀገራችን በሕዝቦቿ የጀግንነት ተጋድሎ ከጥንት ቅድመ አያቶቻችን ጀምሮ ሳትፈልግ የሚነኳትን ኃይሎች ማርካና አንበርክካ እንጂ የመሸነፍ ልምድ ኖሯት አያውቅም ሲሉ በማዕከላዊ እዝ የመቶ ሶስተኛ ጊቤ ኮር አዛዥ ብርጋዴር ጀኔራል ጀማል ከድር ተናገሩ። አደማሊ ተጨማሪ ዘገባ አለው። ኮሩ የተመሰረተበትን አራተኛ ዓመት ክብረ በዓል ላይ የመቶ ሶስተኛ ጊቤ ኮር አዛዥ ብርጋዴር ጀኔራል ጀማል ከድር ባስተላለፉት መልእክት የኮሮ አባላት ጸረ ሰላም ኃይሎችን አደብ ከማስያዝ አልፎ የሀገራችንን ታላላቅ ፕሮጀክቶች ያለምንም ምንከንግለታቸ ቃው እንዲቀጥሉ አስፈላጊውን ጥበቃ በማድረግ ታላቅ ሀገራዊ ጀብዱ እየፈጸመ ይገኛል ካሉ በኋላ በቀጣይም የሚሰጠውን ግዳጅ በብቃት ለመውጣት ዝግጁ መሆኑን ገልጸዋል። መቶ ሶስተኛ ጊዜ ኮራችን የአካባቢውን የጸጥታ ስራ አስተማማኝ ከማድረግ ጎን ለጎን ከሌሎች የጸጥታ ኃይሎች በጋራ በመቀናጀት አለምንም የጸጥታ ችግር ወደ አሶሳና ወደ ከማሸ የተለያዩ ዞኖች እስካሁን እየፈጸመ የሚገኝ ኮር ነው። የጊቤኮር ውስብስብ ግዳጆችን ሁሉ በድል መወጣቱን ያስታወሱት ምክትል አዛዡ በምዕራብ እዝ ወለጋ ዞን ህዝቡ በሰላም ወጥቶ እንዲገባ፣ ገበሬው ምርቶን እንዲሰበስብ፣ ነጋዴው ነግዶ እንዲያተርፍ፣ እናቶች ሳይጨናነቁ በነጻነት እንዲኖሩ ማድረግ የቻለ ሲሆን በቀጣይም ከህብረተሰቡ ጋር በመሆን የተገኘውን ሰላም ለማጽናትና የተጀመሩ የመሰረተ ልማት ስራዎችን ለማስቀጠል ዝግጁ ነው ብለዋል። የምዕራብ ወለጋ ዞን የግንቢ ከተማ ከንቲባ አቶ ፈየራ ቦና በበኩላቸው የመቶ ሶስተኛ ጊቤ ኮር ከአራት አመታት በፊት ጠፍቶ የነበረውን የግንቢ ከተማና አካባቢዋ ሰላም ወደ ነበረበት በመመለስ በኩል ለአፍታም ሊዘነጋ የማይገባው በደም የታተመ ታሪክ የፈጸመ ኮር መሆኑን ጠቁመው በቀጣይም የተገኘውን ሰላም በማጽናት በኩል የህዝቡና የአመራሩ ድጋፍ ለአፍታም እንደማይለየው አረጋግጠዋል። በአዲስ አበባ ወጣቶችና ስፖርት አዘጋጅነት በተጀመሩ 19ኛው የአዲስ አበባ ከተማ ህዳሴ ዋንጫ መቻል ቅዱስ ጊዮርጊስን አራዶ በሆነ ሰፊ ውጤት አሸነፈ። በስድስት የከተማው ክለቦች መካከል በአዲስ አበባ ስቴዲየም በተጀመረው የህዳሴ ዋንጫ መክፈቻ ጨዋታ መቻል እግር ኳስ ቡድን በድል ጀምሯል። መቻል አሸናፊ የሆነባቸው አራት ጎሎችን ቸርነት ጉክሳ ሁለት፣ ካላን ኮፊ እና ዮሴፍ ታረቀኝ አንዳንድ ከመረብ አሳርፈዋል። በጨዋታው ላይ የመቻሉ ቸርነት ጉክሳ የጨዋታው ኮከብ በመባል የገንዘብና የክሪስታል ዋንጫ ተሸላሚ ሆኗል። ዘገባው የገረመው ጨሬ ነው። ተመልካቾቻችን፣ ዜና መከላከያን በዚህ ፈጸምን። ከቀሪ ዝግጅቶች ጋር መልካም ቆይታ።